እንትን ማለት ነው አሁን ቅድም ተሸወደው በኮመንት የትምህርት ቤት ክፈሉልኝ ያለው ልጅ ለትንሽ ሳጭበረብር ከያዝከው ልጅ ልንገርክ፣ እኔ በሁለት ዓመት ከአምስት ወር አንዴ ብቻ ነው የተሸወድኩት። በኮመንት አላምንም። በቀደም እናቴ የሚባል ልጅ ሁሌ በማርያም ራበኝ መቶ ሀያ ብር ሽሮ ግዙልኝ እያለ ይጽፋል ሁሌ ስንት ወሩ ስንትወሩ ከዛ ሌላ ደግሞ በሙስሊም ሰው አካውንት ደግሞ መጥቶ አንድ አይነት ኮመንት ከዛ በአላህ ደግሞ ብሎ ይጽፋል። ከዛ እንዲህ አንድ የሙስሊም አካውንት በአላህ እያለም ይጽፋል፣ አንድ በማርያም እያለም ይጽፋል። እነዚህ ሰዎች ሌላ ስራ የላቸውም። ሁሌ ከዛ አንተ አልኩት እውነተኛ ሰው ከሆንክ አምስት ሺህ ብር አሁን ትራንስፈር አደረግልሃለሁ፣ አሳያለሁ ደረሰኝ ለህዝቡ ናግባ አልኩት። ጎተትኩት ሺህ ብሎ ሲገባ በቃ እውነቱን ነው ማለት ነው ይ አብራ ቪዲዮ ላለው ፎሎ የለኝም ማለት ሲኔ በሉ አንድ ሺህ ሰዎች ፎሎ አድርጉት ብዬ አንድ ሺህ ሰው ፎሎ ካደገ ካሁን ቪዲዮ ማብራት ትችላለህ። ካ ስለ አዋለ አንድ ሺህ ሰው ፎሎ አድርጉ አልኩት። አንድ ሺህ ሰዎች ፎሎ አረጉት። ና አንድ ሺህ ምናምን ሰው ፎሎ ካረጉት በኋላ ቪዲዮ አብራ ላለው ነቅሎ ወጣ፣ ፎሎ ሸቅሎብን ሄደ። በእርግጥ ገንዘብ አልተበላንም ተመሰለኝ፣ ፎሎ ነው። ከዚህ በፊት ሰላም ነው። ሁል ጊዜ እንደዛ ነው። የሚገርምሽ ነገር በጣም ኃይለኞቹ እንደውም ናይጄሪያኖች ናቸው። እዚህ ሀገር አውስትራሊያ ውስጥ በጣም ብዙ ብር አውስትራሊያኖችን የሚያሳስ እንትን ብለው በውስጥ ገብተው አናግረው ገንዘብ በጣም በሚሊየንስ ኦፍ ዶላርስ ነው አውስትራሊያኖች ከናይጄሪያ የሚበሉት። በጣም ጎበዞች ናቸው። ይሄ ኮምፒውተር ላይ ሶፍትዌር ላይ በጣም የሚሰሩ ልጆች ናቸው እና እንደውም እነኚህ ትንንሾች ናቸው እኛን መጥተው የሚያታልሉት ልጆች ትንንሾች ናቸው። ነው በጣም ጠንቃቃ ነኝ። አሁን አንዱ የነገርኩሽ እንጂ ሁለት ሶስት አራት አምስት ሰዎች እንዲሆኝ ያለው ምናም ብሎ እንደዚሁ በፕሮቴስታንት የሚሰብኩ ሰዎች ጋር ገብተው ባካችሁ ተቸግሬ ያለው ብለው የሚያወሩ ልጆች አሉና፣ እነሱንም ሞክሬያቸው አይቻቸው ልጅ ታሞብኝ አንቲባዮቲክ ብሎ ምናምን ነገር ሲል በቃ ምንም ችግር የለውም አንቲባዮቲኩን እገዛልሃለሁ ገንዘቡን አልሰጥህም ነው ስትላቸው ከዛ በኋላ አልነገሩሽ አይናገሩ አየ ገንዘቡን እንጂ እነሱ መኪናውን እንትን መድኃኒት መኪና ብላስ አንዷ መኪና መግዛት ነው ልቤ፣ ስትል መኪና አልኩኝ። ገንዘቡን እንጂ መድኃኒቱን አይፈልጉትም አይፈልገውም። ፕሪስክሪፕሽን ላከልኝ። ፕሪስክሪፕሽን ላከልኝና የት ነው የምትኖረው? ስለ ወረታ ነው ኖራለኝ። ወረታ እንግዲህ ጎንደር ውስጥ ነው ያለው። ከዛ ኦኬ፣ ቆይ እስኪ ሰዎች ልፈልግና እሱ አሁን ያለሁበት የነበርኩበት ፔጅ እነ ፕሮቴስታንቶች የነበሩና ልጆች ናቸው እና እንደዚህ ታውቃላችሁ ስላቸው አዎ አሉኝ በቃ እንግዲህ አዎ አልኩት። እንደዚህ እንደዚህ የሚባሉ ሰዎች አሉ፣ ለእነሱ ሂድና እንትኑን የፕሪስክሪፕሽኑን ስታቸው፣ ልጄ ቶንስል ይዟት ነው አለኝ እና ቶንስል ነው ያዛት። እንደዚህ እንደዚህ አይነት መድኃኒት ያስቡ አልኩኝ። መግዛት ሲለኝ እልክልሃለሁ ብየው ስለው፣ ከዛ በኋላ ዘጋኝ። ብደውልለት አይ አሉ ያ ያ ያ ያ

ኮሲን በቀላል አቅሻለሁ እኮ እንዴ! እኮ ያው እሺ፣ ችግር የለም እሺ። ምክንያት እንግዲህ ታሪክም የተረዳሁት የተወሰነ እና እሷ ደግሞ በስልክ ላይ ያወራኋት ነበረ ነበር። በስልክ ያወራት ያው ታዲያ የመታወቂያው ባሉ ለምንድን ማንቺስ ነው ተመቱ በሚለው ጉዳይ ነው። በአካል ተገናኝተንም እናወራለን ስለሆነ እዚያ ሲያልፍ ግን ልጇን ከከበዳት ያው ለመንግስት መስጠት የምትፈልግ ከሆነ እኛ በዛም ላይም በደንብ ልናገዛት የምንችልበት ሁኔታዎች አሉ። ምናልባት ከዚህ በፊት ሚዲያ ላይ ሲዘዋወር የነበሩ ቅድም ተሰምቼ ይሁን አላቅም፣ ላግራችሁ ነበር ሞር አንደርስታንድ እንድታረግ ጉዳዩም፣ ቪዲዮ ኦልሬዲ ከሶሻል ሚዲያ ላይ እንድትደል ታድርጊያታለሁ። ምክንያቱም ነገ የልጅቷ ሞራል እንዳይነካት እኩዮቿ፣ ነገ አንቺ እንደዚህ ነሽ አንቺ እንደዚህ ነሽ እንዳይሏት፣ እንደዚህ እናትሽ እንዲህ ነበር የምታረግሽ እንዳይሏት እንድትደል ታድርጊያታለሁ። እንግዲህ ዳውንሎድ አርጉ የያዘው ከልካላ ዲዩት አርጋችሁ የሰራችሁበት ሰዎች ሁሉ ባካችሁ አጥፉት። ቃጭዬ አንቺ አጥፊው፣ እሺ? ለዱዱም ንገሪያት። ሁላችሁም ያደረጋችሁ ሰዎች አጥፉት። ትመጣ አስገቧት፣ እሺ? ልጅቷ እሺ። ፌስቡክ ላይም ተለቀዋል፣ አልደለተችውም እንዲህ ቪዲዮውን እናትየው ደልታለች። ኧረ ልዬ ደልታለች እና እንትን መስጠትና ያለመስጠት ሳይሆን ኦልሬዲ አሁን ልጅቷ ትልቅ ናት፣ የ11 ዓመት ልጅ ናት። የአዳሪ ትምህርት ቤት ትገባለች። ግን ፕሊስ ልጆቻችሁን እንደዚህ አድርጋችሁ አትፖስቱ። በቃ ልጆቻችሁን ሳታወጡ ወታችሁ የኢትዮጵያ ሕዝብ ወይ ኑሮ ከበደኝ እርዳኝ ማለት ይቻላል። ልጆቻችሁን በእናታችሁ በልጃት ለምኑ። በፈጣሪ እኔ እንደ እናት በጣም ያመኛል በልጆቻችሁ ለነገሩ ምንድነው ብታጠፋውም ባታጠፋውም ኦልሬዲ ምንድነው ዘ ዳሜጅ ኢዝ ዳን ማለት በቃ ያጠፋችው ነገር ኦልሬዲ ጠፍቷል፣ አጥፍተዋል። ልጅሽ ኢሆፕ እምልሽ አንዳንድ ጊዜ ልጆች ስንሆን የደረሰብንን ነገር እንደ ልጅነት ንርስ ስለምንረሳው እግዚአብሔር ልጅቷን በዛ ይርዳት። በቃ ማለት የእናቷንም ችግር አይታ ምናምን ያን ነገር ያስረሳት እንጂ። አንዳንድ ጊዜ የቻይልድሁድ ትሮማ በጣም ከባድ ነው። ትንሽ ልጅ ሆኖ የሚደርስባቸው ችግር ወደፊት ህይወታቸው ከባድ ነው የሚሆነው። ግን አስራ አንድ አመቷ ነው። እግዚአብሔር ይርዳት። አብረናት እንሆናለን ብዬ አስባለሁ። እኔ በአመት ውስጥ ብዙ ሰው አልረዳም። ኖርማሊ እግዚአብሔር በፈጠረኝ መጠን በዓመት ውስጥ አንድ ሰው ወይ ሁለት ሰው ነው መርዳት የምፈልገው። ከዚህ በፊት አንድ ሰው ረድቻለሁኝ። አብዩ ደግሞ ቢኒያም በቀለ የሚባል ልጅ አሁን ህንድ ውስጥ እየታከመ ልጅ አለ። ስቲል አንድ ነጥብ አምስት ሚሊዮን ዶላር ያስፈልገናል። እግዚአብሔር ይረዳናል። እንሻላ እዛ ውስጥ ነው ያለ ነው። አሁን ደግሞ ሶስተኛ ልጅ መጣችብኝ። እንግዲህ እግዚአብሔር ይርዳን። እንግዲህ እኔ ብቻዬንም ሳይሆን ሁላችንም ተባብረን እንረዳታለን። እንዳልኩት እናቷ ስለ ልጇ ከከበደቻት እኛ ሸክሟን እናላቀቅላት። አታቢ ትምህርት ቤት እናስገባላት። በምትማርበት ነገር ለልብሷ፣ ለምትማርበት እኛ እናግዛት። እሷ ደግሞ እንደ እናትነት ሄዳ ተጠይቃት ትምህርት ቤት ሲዘጋ መታ ተመታ ደግሞ ከእሷ ጋር እንድትሆን የሚሆነውን ሁኔታ እናዘጋጅላትና ልጇ ሸክሟ እንዳትሆን እናርግ ነው። እኔ ምለው ያንን ነው ማለት እንፈልገው። ልጇ ሸክም ሆነባታለች። ተጎድቻለሁ ያለችበት ነገር እሷ ጉዳቷን ታክም፣ እኛ ደግሞ ልጇን እንርዳ። እኔ ይህን ነው ማለት ፈልገው። ትክክለኛ ነገር ትክክለኛ ነገር ነው። እኛ ልጅቷ ላይ ፎከስ እናርግ፣ ልጅቷ እንርዳ፣ እሷ ደግሞ ራሷን ትርዳ። እና ማናት ደበበች ደበበች እያላችሁ ምንጽፉት ምን ነው ይላሉ። ስሟን ቀይረ መታ ነው ወይስ ምንድን ነው? ለሌላ ሰው ድምጽ ቢሆናችሁ ብቻ ባልሆነ አንዱን ችግር ሳንጨርስ ሌላ ችግር አናታችሁ ለያዛችሁብን እየመጣችሁ ብቻ ባልሆነ፣ እንትናን ጻፊ ማነው ስሟን አስገቡ። ሞዲሬተሮች ምርኩዜን አስገቡ። አንዱን ችግር ሳንጨርስ ሌላ ችግር እያመጣችሁ ብቻ ይሆን አይደለም። ለመናገር ለምርኩዜ በጣም በጣም በጣም በጣም የሚገርም ኦፖርቹኒቲ ነው የሰጠናት። እውነት ነው የምናግራቸው በጣም ትልቅ ኦፖርቹኒቲ ነው የሰጠናት። የሀብታም ልጆች የማይገቡበት ትምህርት ቤት ልናስተምርላት ቃል እየገባን ነው። ምርኩዜ ደግሞ ምርኩዟን ይዛ ሄዳ ምርኩዝም የላትም። በእግሯ በእጇ የምትሄድ መታየ ሴት ናትና እሷ ራሷን ታሻሽ ለመናገር እሷንም እንደው ሽሮ ቤቱን እንከብስላት፣ ቅንነት ካላት ብዙ ሰው ይረዳታል። ምን መሰላችሁ? አሁን በጣም ፋሽን ሊሆን ነው፣ በልጅ መለመን ፋሽን ሊሆን ነው። ተው። ይህንን ነገር መጣየፍ አለብን፣ ማስቆም አለብን። ልጆቻችሁን እየቀረጻችሁ በልጆቻችሁ አትለምኑ። የታመመ ልጅ ብቻ ከሆነ ነው ቀርጻችሁ የኢትዮጵያ ሕዝቦች ልጄን አትርፉልኝ፣ ልጄን አሳክሙልኝ ማለት ያለባችሁ። የምር እንደዚህ አታርጉ። ለወደፊት ለልጆቻችሁ ጭንቅላት አስቡላቸው። ችግር ያልፋል፣ መከራ ያልፋል። የማያልፈው ሞት ብቻ ነው። የሰው ልጅ ሲሞት ይገላገላል፣ ለዚህ ምድር ላይ አይደል። ችግር ያልፋል ሽንኩርትም ድንችም ተቸርችሮ ምንም ምንም ዛሬን ተበልቶ ይታደራል። ጤና ካለ የሰው ልጅ ኢፍሬም እዬ ግን አስተዋይ ነ አሁ እንዲ ተዎች ስሙ ኢፍሬም ሆኑ ቅድም ለተስፍሻረ ዜሱ ሲነግረው ሰምቷል። እርጉዜ መታለች። ቅልቦች ተቀጣጠሩ። እንድትቀጣጠሩ ነው የጠራኋት። ለመገናኘት እንድትቀጣጠሩ፣ ሁላችሁም እየሰማች በስልክ ነግሪያት አለው። ሚት ላድርግላት ወይ እርጉዜ ሚት አድርጊ። ያስተጋባል ማለት በስልክ ነግሪያት አለው። ነገ አዲስ አበባ እንደሌለች ነግራኛለች። ነገ ወደ አዲስ አበባ እንድትመጣ ነዛን ሮብ ደግሞ ሙሉ ቀን እኔ ፕሮግራም ስላለ፣ ሮብ ማታ ላይ ተደውልልኝ፣ ሐሙስ እንገናኛለን። ኦኬ ሐሙስ ጠዋት ትገናኛላችሁ? አዎ ቤቷ ድረስ እጄ እያታለሁ። በጣም ጥሩ ሐሙስ ጠዋት ቤትሽ ድረስ ይመጣል ታስፈሽ፣ ቅልቦች እሺ፣ እሺ። ስልክ ቁጥርሽ ስልክ ይለታለው። ሐሙስ ጠዋት ቅልቦች ቤትሽ ይመጣል እና ከዛ ከሐሙስ በኋላ ቅልቦች መቶ ቤትሽ ካገኘሽ በኋላ እናወራለን። ቪዲዮን አጥፊው ብዬሻን ነበረ። ምርኩዜ ወዲያው ነው ያጠፋሁት። ወዲያው ነው ግን ሰው ሁሉ በጣም ብዙ አጠፋው። ኢሊ ምንድን ነው ቢያት አጥፍቻ አለው እያለች፣ ኢሊ ታዲያ አልጠፋም እያለች የምትከራከረኝ ነው። ኖ ኖ፣ የለም ኧረ የለም አይ አጥፍታለች፣ አጥፍታለች አቡዬ፣ እንዳልኩሽ እኔ ራሴ ጀመርኩትና ምክንያቱም አንቺ ጋር ያለውን ነገር መከታተል ስፈለግኩኝ መጀመሪያውን አይቼ በረኪናውን አይቼ ተናገረችውን አይቼ በጣም ትስላልኩ፣ ወደ አንቺ ቤት ነው የተመለስኩት። እሷ አጥፍተዋለች እንዳልችው፣ ግን ብዙ ሰዎች ሴቭ አርገውት ሼር እንደሚያደርጉት እኔ ራሴ ሴቭ አርጌዋለሁ። የት ቦታ ላይ እንዳለ እንኳን አላውቅም፣ ግን ተበልሼ አላየውም። ግን ምንድነው በቃ እንደ እናት በቃ ልጅሽን ተንከባከቢ። ከቸገረች ደግሞ እናስተምርልሽ፣ ምንም ችግር የለም እናስተምርልሽ። አንቺ ደግሞ እጅ እግር አይን ያለሽ ሴት ነሽ፣ መሰርተሽ መኖር ትችያለሽ። ሽሮ ቤት ይከፈትልኝም ካልሽ እኛም ከተስማማንና ካሳመነን ደግሞ ያንን እናደርጋለን። ስለቀ ልቦ እንዲያጣራ የሚፈልግ ያንን እናደርግና እነጋገራለን። ኮተቤ ደግሞ ኮተቤ ልቤ ነው። ኮተቤ ማለት የኔ ሰፈር ኮተቤ፣ እንደው አሁን ብዙ ጊዜ ስለወጣኝና ብዙ ሰው ገ- ሰፍሮበት ነው እንጂ በጣም ትንሽ ሰዎች በነበሩበት ዘመን የኖርኩበት ነው። ወደ ሳይንስና ቴክኖሎጂ ከመግባትሽ በፊት የደህንነት ያለው ቦታ ምናምን ቆርጫ ምንድን የሚባለው ቦታ አለ አይደለ? እዛ የነበሩ ደግሞ ጓደኞች አሉኝ፣ በጣም የምዋደዳቸው አብሬያቸው ዩኒቨርሲቲ የተማርኳቸው ሰዎች አሉኝ እና አንቺ ወደ ላነሽ አይ ቲንክ ስልክ ይዟታል ወልቁ እየደወሉ ጠፈሯት በቃ አላስወራሏት አላስወራሏት። እና እኔ የምኖረው እሷ የምትኖረው ቀበሌ 02 ወደ ላይ ነች። የእኔ ጓደኞች እንደውም ወደ እሷ ሰፈር ነው ያሉት። የሚገርምሽ ነገር እኔ ወደ ታች ነው የምኖረው 02 ወደ ታች ነው የምኖረው እና ኮተቤ ላይ ባለው ጉዳይ ላይ ማውራት ከፈለግሽ ምንም ችግር የለውም። ኮተቤ ላይ ላለው ጉዳይ ላለባት ችግር ማውራት ከፈለገች በጣም ብዙ ሰዎች አሉኝ ኮተቤ ላይ እና እንደውም ቅድም ሀያልኩኝ እንጂ ኮተቤ ላይ በጣም ብዙ ሰዎች ነው አውቀው፣ አስተማሪዎች፣ ኢንጂነሮች፣ ዶክተሮች፣ መምህራን ማሰልጠኛውም ራሱ ልንገርሽ፣ መምህራን ማሰልጠኛውም አባቴ ለመጀመሪያ ጊዜ እዛ ውስጥ ሰርቷል እና እዛ ውስጥ አስተዳዳሪ ሆኖ የኖረበት እንደውም እኔ አምስተኛ ልጅ፣ የመጀመሪያ ወንድሜ እንደውም መምህራን ማሰልጠኛ ውስጥ ነው የተወለደው። እሱ ዜሮ አንድ ቀበሌ ነው፣ የኛ ዜሮ ሁለት ነው ቀቢ ይባለው እና ምንም ችግር የለም። ዜሮ አንድንም ዜሮ ሁለትንም ጠቅልለን ጉድሾላንም አካተን የእሷን ችግር መፍታት እንችላለን።